ኬንያ አይደለም ናይጄሪያ ጋይስ። ናይጄሪያ ነገ ነው እንትኑ የሚነገረን ነገ ነው የምናውቀው። ቀቃዩ ነው። ናይጀሪያ ነኝ ጋይስ እና ነገ በናይጀሪያ ቲቪ ላይቭ ላይ እንዲሁም ደግሞ በቲክቶክ ኢንስታግራም፣ እና ዩቲዩብ ላይ ሊንኩን አስቀምጭ ይላችኋለሁ። ሊንኩ አሁን አይሰራም፣ ነገ ማታ አንድ ሰዓት ላይ ነው የሚሰራው። ማታ አንድ ሰዓት ላይ ገባችሁ፣ ማታ አንድ ሰዓት ላይ ነው የሚሰራው። በዛ ሊንክ ገብታችሁ ላይቭ ላይ መከታተል ትችላላችሁ። ካሸነፍኩ በጣም ልዩ ልዩ ነው የሚሆነ ሌላ ነኝ ካላሸነፍኩ፣ መታጨቴ በራሱ ከአምስት መቶ እና ከአራት መቶ ፊልሞች መሀል በስት አክተር ተብዬ የመጀመሪያዋ ሰው በመሆኔ በጣም እድለኛ ነኝ። በመጀመሪያ ፊልም ያስቡት። ኖሚኔትድ መደረግ በራሱ ትልቅ ነገር፣ ማሸነፍ ደግሞ በጣም ከባድ ነገር ነው። ማሸነፍ ይመስላችኋል? ግን እስቲ ቋጥሩ ጋይስ። እንደ መቋጠር ጎበዝ የሆነ ሰው የላችሁ? እንደው ሼር የምታደርጉለት ዩት ያለች ኖኖ። እኔ እኮ ያልኳችሁ ናይጄሪያ ፊልም ነው። አፍሪካ ሙቪ አክቹዋሊ ትልቅ ነው። ትልቅ ነው፣ በጣም ፕሮግራሙ በጣም ትልቅ ነው። ኖሚኔትድ የተደረጉ ሰዎች እራሱ እድለኛ እንደሆኑ ነው የሚያስቡት፣ አይደለም አንደኛ መውጣታቸውን። እ በቲክቶክ ሳይሆን በፊልም ነው የተመረጥኩት። ፊልሙ ተለቋል። አይ ትሪለሩ አለ። የዛሬ አመት እኮ ነው ጋይስ፣ ትዛይላችሁ እንደ ፊልም ሰርቼ የዛሬ አመት እና አሁን ቪዲዮዬን ገብታች ኮፕሊን ካርዱልኝ። እሺ ቆንጆ መቋጠር የሚችለው ጓደኛ ወይም ደግሞ ሲቋጥር ጎበዝ የሆነ ሰው የለም ጋይስ? ቋጥሩልኝ እስኪ እንዳሸንፍ። ባላሸንፍም ያን ፊል አደርጋለሁ ብዬ አስብም። ምናልባት ደግሞ ነገ ነገ ሊሰማኝ ይችላል። አላውቅም ግን ዛሬ እስካሁን ድረስ እንግዲህ ከአወኩኝ ወር ሆኖኛል። ኖሚኔትድ መደረግኝ ካወኩ ወር ሆኖኛል። ግን ያው ቀኑ ሲቀረብ ነው ለእናንተ አናውንስ ማድረግ ያለብኝ። ለዛ ነው እስከዛሬ ድረስ የሚያልኩት። ሶ ትናንትና ማታ ናይጄሪያ ገብቻለሁ። ዛሬ እንግዲህ በእነሱ ስድስት ሰዓት ተኩል ነው ከቀኑ ስድስት ሰዓት ተኩል ነው ሰምሄ፣ እና ባሸንፍ ደስ ይለኛል። ታምናላችሁ ይሄ ማለት ነው በጣም እንትን ነበረ፣ ይሄ በጣም ቀዝቃዛ ነበረ። ከዛ ቀዝቃዛ ውሃን ያዘዝ ነው ያሳያችሁ ሆነ ያዘዝ ውሃ ማለት ነው። ይሄ ራሱ ብርጭቆ ራሱ በረዶ ነው የመጣው ማለት ነው። ከዛ ያዘዝ ነው ነውኋል ያሳያችሁ ምን ያህል ቀዝቃዛ አለሆነ። አሁን ሙቀቱ ይኸው እንዴት እንዳረገው ሁላ እየፈላ እዚህ ላይ ሻይ ቅጠል ጠብ አድርጎ በጠጣት ነው ጠብ አድርጎ መጠጣት ምንም ተስፋ የለም። በጣም ነው የምትሞቀው ሀገር። በጣም ማለት ፀጉሬ ትናንትና እንደዚህ አልነበረም ስመጣ፣ አሁን ግን ቆሟል። ናይጄሪያ ላይ ፀጉር ቤት የምታውቁ ሰዎች ካላችሁ ባይሆን ንገሉ ነገ ፕሮግራሜ ነው እና ፀጉሬ ተበላሽቷል። ምን እንደማድረግ ራሱ አላውቅም። ጌታ ተሰርቼ ነበር የመጣሁት። እን አይደለሁም። ናይጄሪያ ነኝ። ናይጄሪያ ናይጄሪያ ናይጄሪያ

እና እንዳልኳችሁ አሁን የገባችሁም ሰዎች ካላችሁ በመጀመሪያው ፊልሜ አፍሪካ ፊልም አፍሪካ ሙቪ አካዳሚ አዋርድ ላይ በምርጥ አክትረስ አስር ልጆች ናቸው የተመረጡት። ከአስሩ አንዷ ነኝ እኔ ማለት ነው። ፊልሞች ደግሞ ስንት ፊልሞች ለመመረጥ እንደገቡ ታውቃላችሁ። አራት መቶ ምናምን ዛሬ አዘጋጁን አግኝተነው ነበርና ሲነግረ በቃ በጣም ብዙ ፊልሞች ነበሩ። ከዛ ውስጥ ነው እንግዲህ ፊልማችን የኛ ፊልም በስምንት ዘርፍን የታጨው እኔ አንደኛዋ ነኝ። እንዲሁም ደግሞ ቃል ቃል ካወቃችሁት እሱ ደግሞ በወንዶች አክተሮች ዘርፍ እሱም ተመርጧል። ይህን ይሄን ይመስላል እንግዲህ ያለው መረጃ። ሶ ሰፖርት ልታደርጉኝ ይፈልጋለሁ ጋይስ ፕሊስ፣ ሰፖርት አድርጉኝ። ነገ ነው የሚካሄደው ፕሮግራሙ ነገ ናይጄሪያ ላይ። ወይም ደግሞ እናንተ ደግሞ ማግኘት ከፈለጋችሁ የኔ ባዮ ላይ ሊንክ አለ። ሊንኩን ስትነቁት አሁን አይሰራም። ሊንኩ አሁን አይሰራም። ሊንኩ የሚሰራው ነገ ማታ አንድ ሰዓት ላይ ነው። በኢትዮጵያ አንድ ሰዓት ላይ ሊንኩን እንደነካችሁት ላይሁን መስራት ይጀምራል።